ሰቀኝ እያየሽ ዋር እንደ ቤቱ ጭር ብሎ ጭርታ ብቻ ጨለማ ነው ነበ እሱ ለአጋቹ ገንዘብ ሳትከፍለው ስትቀራባ፣ የሚጎዳ አይመስልህም? እንደዚህ አድርግ። አጋቹ ቢሆን ነው የሚፈልገው ገንዘብ። እሱ የኔ ጠላት እንጂ አንተ አይደለ የዳንኤልን ጉዞ የተከተለች ትሁት በስከ መጨረሻም ታሪክ ሰርታለች። አባዬና ዳንኤል ታግተው ፈተናቸውን እያዩ ነው። በተለይ የዛ ግዙፍ ሰው ቦክስ ደርሶባቸውም ክቡኛ ተጎድተዋል። አባዬ በሚያሳዝን ሁኔታ ከዱላው በላይ ድንጋጤው ክው አድርጓቸዋል። አባት እንዴት እንደዚህ ይደበደባል? በሚያሳዝን ሁኔታ እንዲህ እነሱ ሁለታቸውም ተጎድተው ባሉበት ሰዓት የትሁት ወደዛ ክፍል መከሰት ግን ነገሮችን እንዲቀያይራቸው አድርገዋል። ለማንኛውም ትሁት በጣም የምትገርምና አስደናቂ ልጅ ናት። እንግዲህ መወለድ ቋንቋ ነው ካልን በትሁት ተመልክተነዋል። ማለትም ትሁት እዛ ቤት የተቀጠረችው በሰራተኝነት ቢሆንም እርሷ ግን ከተወለደ ልጅ በላይ ሆና ስለ አባዬ ትጨነቃለች፣ ታስባለች። አሁን ወጥቶ ከሰነበተባት ቀናት ጀምሮ አባዬ አንድ ነገር እንዳይሆን፣ ምናልባትም በህይወት ካጣነው ጸጸቱ አይወጣልኝም ትላለች ብቻ ውስጧ ለከፍተኛ ጭንቀት የተዳረገበትንና እረፍት የነሳትን ጉዳይ ዛሬ ከአጋቹ ጋር ለዛውም ግዙፍ ከሆነ ትልልቅ ማፊያ ቡድኖች ካሏቸው ሰዎች መካከል በተለይ በአዲስ አበባ ከተሞች መካከል ከሚገኙ ወንጀለኞች መካከል እጅግ አደገኛ የሆኑ ሰዎች በዚህ ስራም ጥርሳቸውን የነቀሉ በጣም አስፈሪ ሰዎች እንደሆኑ ዳንኤል ከዚህ በፊት ለትሁት እንደነገራትም እናስታውሳለን። እንግዲህ ከእነዚህ ሰዎች ጋር ነው ትሁት ፊት ለፊት መጋፈጥ የጀመረች። ሰላም ጤና ይስጥልን ውድ ቻናል ቤተሰቦች እንደምናላችሁ፣ በያላችሁበት በአለም ዳርቻ ሰላማችሁ ይዛያልኩኝ። ትሁት ድራማ ክፍል አርባ አንድ የቀጠለውን ይላችሁ መጥቻለሁ። የዛሬው ክፍል ምን አዲስ ክስተት እንመለከት ይሆን? ቀጣዩስ ምን ሊሆን ይችላል? አብራችሁ ትቆዩ ዘንድ በአክብሮት ጋብዣለሁ። እንግዲህ ትሁት ወደ ማግቻ ቦታ መሄዷ በጣም ነገሮችን እየሚቀያየራችሁ ይሆናል ብዬ አስባለሁ። ከጀርባው ስለተመታ ምናልባትም በደረሰበት ጉዳት እዛው ባለበት ተዘርሮ የሚቀር ከሆነ ምናልባትም ለፖሊስ ጣቢያ ጉዳዩን ለማመልከት አመች ሁኔታ ይፈጠርላቸዋል። አሁን ወደዛ ቤት የተሰበሰቡት ሶስት አካላት ሆነዋል። ማለትም ተበዳዮች፣ ትሁት፣ አባባና ዳንኤል ተከስተዋል። አጋቹ ምንም አይነት ጓደኛ የለውም። ሆኖም ይህን ሰው ሶስት ሆነው ከተባበሩበት ለማጥቃት ያን ያክል ከባድ አይሆንባቸውም ብዬ አስባለሁ። ለማንኛውም ግን ትሁት በሚያስገርም ሁኔታ በጀግንነት ከዛ ቦታ መከሰቷ እጅግ የሚደንቅ ነው። ካሌብ ምንም እንኳን የአባቱ መጥፋት ቢያጨናንቀውም እንዴትና በምን ሁኔታ አባቱን ማስመለስ እንዳለበት በጣም ግራ ተጋብቷል። አንዳንዴም ስሜታዊ ሆነው የሚወስናቸው ውሳኔዎች በትሁት ልብ ግን ተቀባይነት የላቸውም። ካሌብ ለነገሮች መረጋጋት ይኖርብሃል። ካሌብ ለዛ ልክ በአንተ አይነት ጉዞ ከተጓዝን አባይን እናጠዋለን የሚል ስጋት እንዳለባትም ከዚህ በፊት ካሌብ እንዲያምንም አድርገዋለች። ካሌብ በእርግጥ አሁን ያመጣው የተለየ ሀሳብ አለ። እሱም ቲናን እዛ ቤት ከአንዱ ክፍል ማገትና ከዛም አባይን የት እንዳደረሰችው እንድትለፈልፍ ማስደረግ ነበረ። ነገር ግን በትሁት ሀሳብ ግን ይህ በፍጹም ሊሆን አይችልም። ምክንያቱም እሷ ታገተች ማለት ያ አጋች ከቲና የሚፈልገውን ገንዘብ በቀላሉ ማግኘት አይችልም። ይህ አጋችም የሚፈልገውን ገንዘብ አጣ ማለት በአባዬ ላይ ስሜታዊ ሆኖ የተለየ ውሳኔ ሊወስን ይችላል። ስለዚህ ለነገሮች መረጋጋት ይኖርብናል። ይልቁንስ ይህን ከማድረግ በፊት ከአጠገባችን ያለውን ዳንኤል እንጠቀምበት በማለት ዳንኤልን ወዳጅ አድርገው ያቀርቡት አባባን ለማስፈታት ቀላል ዘዴ እንደሚሆንላቸው ለካሊብ ነግረዋለች። በእርግጥም ትሁት ያለችው ትክክል ነበረ። አባዬ ለማዳን ወደዛ ክፍል የተከሰተው ዳኒ ብዙ ድብደባዎች ያስተናገደ ሲሆን አሁን ግን ለአጋቹ የአባዬ ጠላት በመምሰል አባዬ ቢሞት እሱ ደስተኛ እንደሆነ የሚወዳትን ፍቅረኛውን ሰርፕራይዝ ለማድረግ የተጠቀመበት ዘዴ እንደሆነ ገልጾለታል። ሆኖም ይህ አጋች የዘንድሮ ሰርፕራይዞች በጣም የምትገርሙ ናቸው፣ ለማንኛውም እውነትና ሀሰት መሆኑን ደግሞ ከቴና ሳረጋግጥ ሁሉም ነገር ይሆናል በማለትም አጋቹ ክፉኛ ጨቅሞበታል። ሆኖም በኋላ ቲና መጣ ስትመለከተውና ና ይህ ተፈጠረው ነገር እሷ ከጠበቀችው ውጭ ስለሆነባትም ደንግጣለች። ምክንያቱም አጋቹም ለማንም እንዳትናገሪ ብሎ አስጠንቅቋት ስለነበረና እነዚህ ምስጢራዊ መረጃዎች በሌሎች ሰዎች ዘንድ የሚታወቅ ከሆነ ምናልባትም በፖሊስ የሚያዝበት አጋጣሚ ሊፈጠር ይችላል በሚል ስጋት ውስጥ እንደገባና ቲና በመናገሯ ዋጋ ትከፍይበታለች እያለም ሲዘብትባት ነበረ። አሁን ቲና አሰልች የሆነ ተደጋጋሚ ጥያቄዎች ካጋች እየመጣላት ነው ማለትም አባዬ ከዛ ቦታ እስከሚቆይበት ጊዜ ድረስ የተነጋገሩበት ገንዘብና አሁን ለተጨማሪ ቀናት እንዲቆይ ግን ተጨማሪ ገንዘብ እንደሚያስፈልገው ነግሯታል። ቲና ይህንን ስትሰማ እንዴት አድርጌ እስካሁን የተነጋገርነው አይበቃም እንዴ ብለዋለች። እንደማይበቃትም ስላስገደዳት ሌሎች ሰዎች ጋራ እስከ መበደር ደረጃም ደርሳለች። እርግጥ የቲ ነው ወዳጆች አሁን እየበዙ መጥተዋል። ማለትም ካጋቹ ውጭ ሌሎች የምታውቃቸው እንደዚህ አይነት ስራ ሊተባበሯት የሚችሉ ሌሎች ሰዎችንም እንዳገኘችም ተመልክተናል። ታዲያ ይህንን ገንዘብ ተቀብላም እረስታ ወደ ማገቻ ቦታ ስትሄድ ካጋቹ ጋር ክፉኛ አፍላፍ ተካፍተዋል። ካጋች በመጀመሪያ ሲይዘትባት እንደነበርና ማለትም ከሚያጨሰው ሲጃራ ጋር እያወዳደረ ይህ ሲጃራ ተመጦ ተጭሶ ካለቀ በኋላ ይኸው በጫማ ይረግጣል፣ አንቺም አገልግሎትሽን ስትጨርሽ እንደዚህ ትረግጫለሽ በማለት ሲዝትባት እንደነበርና አሁን ፊት ለፊት ሲያገኛትም ያኑ ነበር የደገሙው። ኪናም አጋቹ የሚጠበቀውን ውጤት ስላላመጣላት በጣም ተማራለች። በእርግጥም የአጋቹ ጸባይ እየተለዋወጠበት ዋነኛው ምክንያት እየዳኔ ወደዛ ቦታ መሄድ ነበረ እና ከመጀመሪያው ሲመለከተው ከጠላት ወገነህ ወይስ ከወዳጅ የሚለውን ጥያቄ አላቀረበለትም። ይልቁንስ አንተ ለምን መጣህ የሚል ተደጋጋሚ ቦክሶች እንጂ። ሆኖም በኋላ ከአባዬ ጋር ሲመካከሩና ካላቸው ቅርበት የተነሳ ድሮም ጠርጥሬ ነበረ። እንደውም እዚህ ስለመጣህበት ዋጋ ትከፍላታለህ እያለም እየዛተበት ነው። በጣም ፈሪ ነህ፣ እንደውም እገድልሃለሁ እያለ ዳኒ በሚያስገርም ሁኔታ እስካሁን የመጣባቸውን ጉዞዎች በጥፍ ለመካሰም ቆርጦ የተነሳ ይመስላል ባየ በመጀመሪያ የዳኒ ወደዛ ቦታ አመጣጥም እውነትም ከቲና ጋር በመተባበር ከሽማግሌው ላይ ጥቃት ለማድረስ መስሎም ታይቷቸዋል። ምክንያቱም ራሱ ዳኒ በተደጋጋሚ ሲናገር የነበረው ነገር ስለነበረ እኔ እመነኝ፣ ልገድለውን የሰጠውት ገድልህና ትልቅ ብስራት አበስርሃለሁ እያለ በተደጋጋሚ ዳኒ የተናገራቸው የመግደል ነገር አሁን አባይን ወደ አላስፈላጊ አለመተማመን ሊያደርሳቸው ችሏል። ታዲያ የግድ ማስመሰል ነበረብኝ። ጉዳዩን እስካሁን ፖሊስ አልገባበትም። ለትሁትና ለካሌብም እኔ ነኝ የነገርኳቸው ብሏቸዋል። ይህን የሰሙት አባት ና መቻ ዳንከኝ የሚል ጥያቄም አንስተዋል። ሆኖም አሁንማ ልክ አንተ ስትሰቃይ የነበረውን ስቃይ ይኸው እየተሰቃዩት ነው። ለማንኛውም ይህ መስዋዕትነት ለአንተ ነው ብሎታል። እስከ መጨረሻም አባባ ዳንኤልን አምነውታል። ታዲያ በተደጋጋሚ ባክን ፍታን የሚለው የዳንኤል ተማጽኖ ምንም ሊሰራለት አልቻለም። እኔም ለፍቼ ለፍቼ እንግዲህ ሲታክተኝ ይኸው ዝም ብዬ ቁጭ አልኩኝ። በጣም ጨካኝ ነው፣ በሰዎች ዘንድ ክብር የሚባል አያውቅም በማለት አባዬ እዛው እጆቻቸውና እግሮቻቸው ታስረው በሚያሳዝን ሁኔታ እየነገራቸው ነበረ የሀጋችን ማልፈት እቀመጥ እንደው ተቀመጥ እኔ እንደው ስራዬ ነው ብሏቸዋል። ሆኖም በስተ መጨረሻ እመነኛ አባዬ ከዚህ ክፍል ምንም ሳንድሆን እንወጣለን በማለት ዳንኤል በራስ መተማመን ለአባዬ ነግሮታል። አባዬም ግድ የለም ልጄ አታስብ ብለውታል። ሆኖም አባባ ጄ ካሌብ እንዴት አስቻለው ብለዋል። ማለትም ከዚህ በፊት እባክህ ልጄ ይጨናነቅብኛል፣ ስልክ እንኳን እንድደውል ፍቀድልኝ በማለት እንደተማጸናቸው ሁላችንም የምናስታውሰው ነገር ነው። ታዲያ ዛሬ ላይ ካሌብ በአባቱ መታገት ሰምቶ እንዴት አስቻለው የሚለው ጥያቄ እውነትም ትክክለኛ ነበረ። እርግጥ ካሌብም ስለ አባቱ ሁኔታ ያልጠየቀው የለም። አባዬ ይገኝበታል ከሚለው ቦታ በሙሉ እየደወለም ስለ አባቱ መኖርና አለመኖር ሁሉንም ጠይቋል። ሆኖም እነዚህ ሰዎች አባዬ ምንም እኮ የተለየ ጠላት የለውም፣ አምሽቶም ጠጥቶም አያውቅም ስለዚህ ምን ሊሆን ይችላል የሚለው ጥያቄ ለሁላቸውም አነጋጋሪ ነው በቲና በኩል የተሰጠው ምላሽ ግን ወደ አያልቅባትምና ወደ ገዳም እንደሄዱና ምናልባትም የጽሞና ጊዜ ወስደው ለማንም መናገር የማይፈልጉበት ሁኔታ ላይ ካሉስ የሚል ነበረ ታዲያ ትሁት ግን አልተዋጠልኝም የሚል ምላሽም ሰጥታታለች ዞሮ ዞሮ ግን ትሁትዬ ምንም እንደማይሆን የምነግርሽ ውስጤም ሰላም ነው አትጨናነቂ ብላታለች ቴና የሰራችውን ስራ ከሰራች በኋላ ከዚህ በፊት ብዙ እየተነጫነጨች ታናገራቸው የነበሩ ቤተሰቦች አሁን ላይ ሰላማዊ በመሆንም እርሷም አብራ አፈላላጊ ሆና ስለ አባዬ መጥፋት አብራ እየተጨናነቀችና ቤቱ እሱ ከሌለበት ምን ያህል አስፈሪና አስቸጋሪ እንደሆነም ስትናገር ነበረ። በመጨረሻም የቴና ወደ ማገቻ ቦታ ጉዞዋ ቶትን እየመራ ወደዛ ቦታ እንዲያደርሳትም አድርጓታል። ትሁትን በሚያስገርም ሁኔታ አባዬና ዳንኤል ከነበሩበት ለማምለጥ ሙከራ እያደረጉ ባሉበት ሰዓት የአጋቹ መምጣትና ለምን ተፈታዋለህ ብሎ እዛ ክፍል መቆየት እንዳለባቸው እያስገደዳቸው ሳለ ትሁት ግን ከጀርባ በመምጣት በጠርብ ብለዋለች። ለማንኛውም ይህ አጋች ክፉኛ ተጎድቶ መሬት ላይ ተዘሮ የወደቀም ይመስላል። ለዛሬው ትሁት ድራማ ክፍል አርባ እንዲቀጠለው ይህንን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ሆንላችሁ እያልኩ ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እጠይቃለሁ። ባይ ባይ።